ከአሜሪካና ከሆንግ ኮንግ ከጃፓን እና ከአውሮፓ ሀገራት በቱሪስት ቪዛ ወደ ከተማዋ የሚያቀኑ ጎብኚዎች ዘጠና ከመቶ በላይ የሚቆጠሩት ቁማር እና ቁማር ብቻ ነው መዳረሻቸው። ምንም እንኳን በከተማዋ ከባድ ወንጀሎች እምብዛም ቢሆኑም ከቁማርና ከገንዘብ አጠባ ጋር የተገናኙ ወንጀሎች ግን በርካታ ናቸው። በያዝነው ዓመት ብቻ ከ3289 በላይ መሰል ወንጀሎች ተመዝግበዋል። በከተማዋ ሶስት ክፍሎች ያሉ ሲሆን በሦስቱም ያሉት የካሲኖ ቤቶች ቁጥር 41 ደርሷል። እያንዳንዳቸው ከ4.2 እስከ 9.7 ሚሊዮን ዶላር ዓመታዊ ትርፍን ያስመዘግባሉ። ከካሲኖ ቤቶች በተጨማሪ በፈረስ ግልቢያና በኢንተርኔት ቁማሮች በርካታ ረብጣ ሚሊዮን ዶላር ይገኛል። የከተማው አስተዳደርም ከእያንዳንዱ አሸናፊና የካሲኖና የሌሎች ቁማር ድርጅቶች ላይ የማኅበራዊ አገልግሎት ግብርን ጨምሮ 40 ፐርሰንት ግብርን ይሰበስባል። ቁማር የከተማው እስትንፋስ መሆኑን የተረዳው የማካው ዩኒቨርሲቲ ደግሞ እስከ ማስተርስ ዲግሪ ድረስ የቁማር ሕግ እና የቁማር ማኔጅመንት የሚባል የትምህርት ዘርፍ ፈጥሮ ተማሪዎችን እየተቀበለ ያስተምራል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።